ከጾም ጥቅሙ ውስጥ ሶስት ነገር ልናገር። አንደኛ ስጋችንን እንድንገዛ ያደርጋል፣ ስንጾም ስንጸልይ። ሁለተኛ የእግዚአብሔርን ፍቃድ እናውቅበታለን፣ ስንጾም ስንጸልይ ከእግዚአብሔር ዘንድ ምሪትን ወይም ደግሞ የእግዚአብሔርን ፍቃድ በሕይወታችን ላይ እናውቃለን። የጾም ጥቅሙ አንዱ በኃይል መሞላት ነው። ስንጾም በኃይል እንሞላ። የእግዚአብሔርን ቃል ማርቆስ ወንጌል ምዕራፍ ዘጠኝ ላይ ያለውን ቃል አነባለሁ። ዝቅ ብዬ ከቁጥር 21 ጀምሮ አነባለሁ። አባቱም ይህን ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ነው፣ ብዙ ጊዜም ሊያጠፋው ወደ እሳትም ወደ ውሃም ጣለው፣ ቢቻል ግን እዘንልን እርዳውም አለ። ኢየሱስም እንደዚህ አለ፣ ቢቻል ትላለ፣ ለሚያምን ሁሉ ለሚያምን ስንቱ ይቻላል። አቡጅ ውስቲ፣ ከእኔ ጋር ለሚያምን ሁሉ ይቻላል በሉ ውስቲ። ወዲያውም የብላቴናው አባት ጮኸ፣ አምናለው አለማመኔን እርዳ አለ። ኢየሱስም ህዝቡ እንደገና ሲራወጥ አይቶ ርኩስ መንፈሱን ገሰጸው፣ አንተ ዲዳ ደንቆሮ መንፈስ፣ እኔ ያዛሃለው ከእርሱ ውጣ፣ ከእንግዲህም አትግባበት አለ። ጮሆም እጅግ እያንፈራገጠው ወጣ። ብዙዎችም ሞተ እስኪሉ ድረስ እንደሙት ሆነ። ኢየሱስ ግን እጁን ይዞ አስነሳው ይላል። ጌታ ኢየሱስ ይባረክ። ዛሬ በጥቂቱ በዚህ ቃል ላይ ያለውን ቃል ሀሳብ መንፈስ ቅዱስ እንደረዳ እንመለከታለን። ኢየሱስ ክርስቶስ ደቀ መዛሙርቱ ይህንን አጋንንት ሊያስወጡ አቅቷቸው ስለነበር መጨረሻ ላይ ሲጠይቁት እንዲህ ብሎ ኢየሱስ መለሰላቸው። የመጨረሻዊን ቃል አነባለሁ። ቁጥር 28 ላይ እናገኘዋለን። ምራፍ 9 ቁጥር 28 ላይ ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻለው ስለ ምንድን ነው ብለው ጠየቁት። ኢየሱስም እንደዚህ ያለ ይህ ወገን በጸሎትና በጾም ካልሆነ በስተቀር ሊወጣ አይችልም አለ። ጌታ ኢየሱስ ይባረክ። በዚህ ሀሳብ ውስጥ በጥቂቱ ስለ ጾም እና ስለ ጸሎት መንፈስ ቅዱስ ዛሬ ሊናገረን የወደደውን የጌታ መንፈስ በዚህ ቃል ውስጥ ይናገረናል። ጌታ ኢየሱስ ይባረክ። ስለ ታሪኩ አስቀድመ ይናገራሉ። እንደምታውቁት በዚህ ታሪክ ላይ ማርቆስ ወንጌል ምዕራፍ 9ም ላይ ማቴዎስ 17ም ላይ ሉቃስ 9ም ላይ ተመሳሳይ ታሪክ እናገኛለን። ደቀ መዛሙርቱ ሁሉም ደቀ መዛሙርቶች ሳይሆኑ፣ ሶስቱ ደቀ መዛሙርቶች ከጌታ ከኢየሱስ ክርስቶስ ጋር መገለጥ ተራራ ወደሚባለው ተራራ ላይ ጌታ ኢየሱስ ሊጸልይ እነሱንም ይዞ እንደወጣ ቃሉ ይናገራል። ከሐሳቡ ጋር ተያያዥነት ስላለው ነው የምናገረው። ኢየሱስ ክርስቶስ ነጎድጓድ ልጆች ከሚባሉ ወይንም ደግሞ ወደሱ ከሚያቀርባቸው ከመያቀርባቸው ሐዋርያቶች ደቀ መዛሙርቶች ጋር ከጴጥሮስ ከያዕቆብ ከዮሐንስ ጋር ወደ ረጅም ተራራ ሊጸልይ ወጣ። ሌሎቹ ደቀ መዛሙርቶች ታችን ያሉት ዘጠኙ ደቀ መዛሙርቶች ጌታ ኢየሱስን እየተጠባበቁ ነው መምጫውን ይጠባበቃሉ። ሌላም ብዙ ሕዝብ አለ። የኢየሱስ ክርስቶስን መምጫ ይጠባበቃል ከስር ሆኖ። ኢየሱስ ግን ከሶስቱ ደቀ መዛሙርቶች ጋር ተራራ ላይ ሊጸልይ ዘንድ ወጥቷል። ከስር በብዙ ጥያቄ ውስጥ ያሉ በብዙ ህመም ውስጥ ያሉ ሰዎች ኢየሱስ ክርስቶስ እንዲፈውሳቸው ታች ላይ ሆነው እየጠበቁ ነው ያሉት ከደቀ መዛሙርቱ ጋር። በጣም የሚያስደንቀው ነገር ጌታችን ቶሎ በፈለጉት በጠበቁት ሰዓት አይደለም የመጣው። ሌሊቱም ሙሉ አድሮ ሌሊቱ ሙሉ ጸልዮ በንጋታው ነው ጠዋት ኢየሱስ ክርስቶስ ከተራራ የወረደው። ከተራራው ሲወርድ ኢየሱስ ክርስቶስ ከተራራው ስር ወከባ አለ፣ ጫጫታ አለ ከተራራው ስር ምንድነው የተፈጠረው? ታሪኩን ስታዩ አንድ ሰው አንድ አባት ልጁን ይዞ መጥቷል። ያ ልጅ ደግሞ ይጥለዋል። በእንደዚህ አይነት መንፈስ የታሰረ ሰው በተለይ ሰው ያንፈራግጠዋልም አረፋ ያስደፍቀዋልም። ደቀ መዛሙርቱ ዘጠኙም ደቀ መዛሙርቱ ጸልየዋል፣ አቅቷቸዋል። እየተፈራረቁ ውጣ አትውጣ ውጣ አትውጣ እየተባለ ማንም ሊያስወጣው አልቻለም። ኢየሱስ ከተራራ ከደቀ መዛሙርቱ ጋር ወረደ። ልክ በሚወርድበት ሰዓት ላይ አንድ ሰው እየሮጠ ወደ እሱ መጣና፣ እንደዚህ አለው፣ እባክህ ልጄን ፈውስልኝ፣ ልጄን አድንልኝ። ልጄ በእሳትም ቦታ ላይ ይጥለዋል፣ እንደገና ውሃ ያለበትም ስፍራ ላይ ይጥለዋል። በጨረቃ ይነሳበታል። ልጄን አድንልኝ እባክህ ብሎ ጮኸ። እንዲህ ብሎ ብቻ አላቆምም፣ ቢቻልህ ልጄን ነፃ አውጣልኝ አለ። ኢየሱስ ለሚያምን ሁሉ ይቻላል አለ። ግን ስሙኝ፣ ወደ ደቀ መዛሙርቱ እሱን ወዳመኑት ሰዎች ዞረና ይህንን ሰው አጋንንት የታሰረበትን አጋንንት ላዩ ላይ የተቀመጠውን ያን ጨለማ ማስወጣት ባለመቻላቸው ኢየሱስ ክርስቶስ ተመለከተና እናንተ የማታምኑ ጠማማ ትውልዶች አላቸው። ባለማመናቸው ኢየሱስ እጅግ ተናደደና እናንተ የማታምኑ ጠማማ ትውልዶች አለ። እሱ ግን ወደ አጋንንቱ ዞረና፣ አንተ ክፉ መንፈስ፣ አንተ የጨለማ መንፈስ እለሃለው ውጣ ብሎ አዘዘው። ወዲያውኑ ተንፈራግጦ መንፈሱ ወጣ፣ እንደ ሞተ ሰው አድርጎ ጥሎት ሄደ ይላል። ጌታ ኢየሱስ ይባረክ። ደቀ መዛሙርቱ በሆነው ነገር፣ ኢየሱስ በተናገራቸው ነገር ግራ ገብቷቸዋል። የማታምኑ ጠማማ ትውልዶች ብሏቸዋል። ሰው ፊት ሊጠይቁት አልቻሉም። ሰው ፊት ጌታ ኢየሱስን አልጠየቁትም። ሁሉም አጠገቡ የነበሩ ሰዎች ከሄዱ በኋላ ወደ ጌታ ኢየሱስ ሄዱና እንዲህ ብለው ጠየቁት። ለምንድን ነው ይህን መንፈስ ማስወጣት ያልቻልነው አለ። ይህም በሚጠይቁበት ሰዓት ላይ ጌታ ኢየሱስ እንዲህ ብለው መለሰላቸው። ማርቆስ 9:29 ላይ እንዲህ አላቸው፣ ይህ ወገን በጾምና በጸሎት ካልሆነ በስተቀር አይወጣም አለ። በምንና በምን ካልሆነ? ይህ ወገን በጸሎትና በጾም ካልሆነ ሊወጣ አይችልም አለ። ምን ማለት ነው? በጾምና በጸሎት ውስጥ ሆናችሁ ይህ የታሰረውን ሰው አስገብታችሁ ጸልዩለት ማለት ነው ወይንስ በጾምና በጸሎት ህይወታችሁ ሊዳብር ይገባል እያለ ነው ኢየሱስ ክርስቶስ? ሁላችንም በጌታ ልጆች ብንሆንም ሁላችንም እኩል ብንሆንም ልጅ ነንና እኩል ብንሆንም፣ በውስጣችን ያለ የኃይል ደረጃ በውስጣችን የተሞላንበት የእምነት ልክ እኩል አይደለም። ይበልጡኑ በጌታ ፊት የቀረበ ሰው የጾመ የጸለየ በእግዚአብሔር እግር ስር ራሱን ያዋረደ ትላንትና ዛሬ ላይ ያለው ነገር ትላንትና ካለው ጋር አንድ አይደለም። ሁል ጊዜ ህይወት ውስጥ ያለው ነገር እየጨመረ ነው የሚሄደው ማለት ነው። ዛሬ መንፈስ ቅዱስ አንድ ነገር ሊለን ይፈልጋል። አሁን መጾም መጸለይ ያቆምን ሰዎች አለን። ጾም ጸሎት ያቆምን ሰዎች አለን። ብዙ ጊዜ ሰው የሰው ባህሪ ምንድን ነው መሰላችሁ? መከራ ውስጥ ሲሆን ከዛ መከራ ቶሎ ለመውጣት በአምላኩ ግር ስር ይገኛል ራሱን ያዋርዳል። ይሄ መልካም ነው። አዎ በመከራ ውስጥ ያለ ሰው ማንም በመከራ ውስጥ ቢያልፍ ይጸልይ ይላል መጽሐፍ። ደስ እያለው ያለ ሰው ካለ ያመስግን ይላል። አዎ ቃሉ ይናገራል። ነገር ግን ብልህ የሆነ ሰው በመከራ ጊዜ ብቻ አይደለም በህይወቱ ላይ በተመቻቸ ሲዝንም ላይ መልካም በሆነበትም ሲዝም ላይ ይጾማል ይጸልያል በአምላኩ ፊት ራሱን ያዋርዳል። ባይዘዌ መጾም ለእግዚአብሔር አይደለም፣ መጾም ለእኛ ነው። ከጾም ጥቅም ውስጥ ሶስት ነገር ልናገር። አንደኛ ስጋችንን እንድንገዛ ያደርጋል፣ ስንጾም ስንጸልይ። ሁለተኛ የእግዚአብሔርን ፍቃድ እናውቅበታለን። ስንጾም ስንጸልይ ከእግዚአብሔር ዘንድ ምሪትን ወይም ደግሞ የእግዚአብሔርን ፍቃድ በሕይወታችን ላይ እናውቃለን። መጽሐፍ ቅዱሳችንን ሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 2 ላይ ስታዩ በአንጾኪያ የነበረች ቤተ ክርስቲያን ተሰብስበው ሁሉም በአንድነት ሲጾሙ ሲጸልዩ ለባርናባስና ለጳውሎስ ድምፅ መጣ። የእግዚአብሔርን ፍቃድ በዛ ቀን ላይ አወቁ። ለጠሯቸው ስራ ለዩልኝ አለ መንፈስ ቅዱስ። ብዙ ሰው እግዚአብሔርን ፍቃድ በህይወቱ ላይ ለማወቅ ይፈልጋል፣ አይጾምም፣ አይጸልይም። የማይጾም የማይጸልይ ሰው እግዚአብሔርን ፍቃድ በህይወቱ ላይ ሊያውቅ አይችልም፣ ምሪትን መቀበል አይችልም። ሌላ አሁን እየተናገርኩበት ያለው ክፍልና ሀሳብ የጾም ጥቅሙ አንዱ በኃይል መሞላት ነው። ስንጾም በኃይል እንሞላለን፣ እየጾምን ስንጸልይ እየጾምን የአምላካችንን ፊት ስንፈልግ እየጾምን የእግዚአብሔርን ቃል ሜዲቴት ስናደርግ ጌታ ኢየሱስ ሲባረክ። ጾም ጸሎት በራሱ ማለት እግዚአብሔርን በመፈለግ ወይንም ደግሞ ከእግዚአብሔር ዘንድ የሆነውን ነገር ፈልገን ለመቀበል በአምላካችን እግር ስር ሳንበላ ሳንጠጣ የምንቀርብበት ህይወት ነው። ሚኒንጉም ያ ነው። ጾም በራሱ ደረቅ ትርጉሙ አለመብላትና አለመጠጣት ነው። ጾም ጸሎት ሲሆን ግን ጸሎት ከአምላካችን ጋር ህብረት የምናደርግበት መስመር ስለሆነ እኛ እግዚአብሔር የምናናግርበት እግዚአብሔር ደሞ እኛን የሚያናግርበት መስመር ስለሆነ ጾም ጸሎት ሲሆን፣ ባለመብላት ባለመጠጣት እግዚአብሔርን ፈልገን ሊሆን ይችላል። ከእግዚአብሔር ደግሞ የምንፈልገውን ነገር ለመቀበል በአምላካችን እግር ስር የምንቀርብበት ህይወት ነው። እጃችሁን ከፍ አድርጉ እስቲ። እግዚአብሔር አምላክ የጾምና የጸሎት ህይወት በህይወታችሁ ላይ ያብዛላችሁ። በተዘዋዋሪ ምን እያልኩ ነው? የኃይል ህይወት ይብዛላችሁ እያልኩ ነው። የጾምና የጸሎት ህይወት በኢየሱስ ስም ይብዛላችሁ፣ በኢየሱስ ስም ይብዛላችሁ። የሚጸልይ ሰው የሚጾም ሰው በኃይል የተሞላ ሰው። ነገ ጠዋት ተነስታችሁ ስትጾሙ ስጋችሁ ይደክማል። አዎ አራት ሰዓት፣ አምስት ሰዓት፣ ስድስት ሰዓት ልክ ሰዓቱ ሲደርስ ምግብ የምትበሉበት ሰዓት ላይ ስጋችሁ ይደክማል። ምግብን ይፈልጋል። የሆነ ነገርን መውሰድ ይፈልጋል። ነገር ግን ስጋችሁ እየደከመ ባለበት በዛ ቦታ ላይ ግን መንፈሳችሁ እየበረታ ነው። አውስ ስጋችሁ ሊደክም ይችላል፣ መንፈሳችሁ ግን ብርቱ ነው የሚሆነው። ከክብር ወደ ክብር ይሻገራል፣ ከኃይል ወደ ኃይል ይሻገራል። ጌታ ኢየሱስ ይባረክ። እስቲ እጃችሁን ከፍ አድርጉ። ጌታን ጸጋ ጠይቁት። ጌታ ሆይ በሉስቴ እኔ እንደምፈልገው ሳይሆን አንተ እንደምትፈልገው ኖር ዘንድ ጸጋን አብዛል። በፊትህ ጾም ዘንድ በለው። በፊትህ ጸልይ ዘንድ አብዛልኝ። ሃሌሉያ ይብዛላችሁ፣ በኢየሱስ ስም ጸጋ። ጌታ ኢየሱስ ለምንድን ነው በዚህ ስፍራ ላይ በዚህ ቃል ላይ ከጾምና ከጸሎት ወገን ካልሆነ በስተቀር ሊወጣ አይችልም ያለው? እየጾማችሁ እየጸለያችሁ አጋንንትን አስወጠው እያለ አይደለም። የሚጾም የሚጸልይ ሰው ኃይል ይቀበላል፣ እምነትን ይቀበላል፣ በእምነት መንፈስ ይሞላል። ኢየሱስ መጥቶ እነሱ ሕይወት ላይ ቻሌንጅ ያደረጋቸው አለማመናቸውን ነው። እዚህ ጋር መጥቶ ደሞ ጹሙ፣ ጸልዩ ካልጾማችሁ ካልጸለያችሁ ልታስወጡ አትችሉም ሲላቸው እዛ ጋር እምነታቸውን ገስጿል። ምን ማለት ነው? በተዘዋዋሪ ሰው ሲጾም ሲጸልይ በእምነት ይሞላል። አሜን፣ አሜን፣ አሜን። በምን ይሞላል? በምን ይሞላል? ተናገር ውስቴ። ተራራውን ሜዳ በሚያደርግ እምነት ይሞላል። ደጆችን በሚከፍት እምነት ይሞላል። ዛሬ ከዚህ ቤት ሳትወጡ በጌታ በኢየሱስ ክርስቶስ ስም በጾም በጸሎት በጌታ ፊት ምትጠጉበት የሰማይ ጸጋና ኃይል በኢየሱስ ስም በእናንተ ላይ ይምጣ ይምጣ፣ በጌታ በኢየሱስ ስም ይምጣ፣ በጌታ በኢየሱስ ስም ይምጣ፣ በጌታ በኢየሱስ ስም። ስትጾሙ ስትጸልዩ በኃይል ትሞላላችሁ። ኦታ ፓራዲያ ላቨረኬ ተወሳ የሰማይን ደመና ተሸክማችሁ ትሄዳላችሁ። በእናንተ ድካም ውስጥ የእሱ ኃይል ይገለጣል ይገለጣል ይገለጣል። አዎ ስጋችሁ ሊደክም ይችላል፣ መንፈሳችሁ ግን ይበረታል። የሆነ ነገር ከውስጣችሁ እየታደሰ እየጋለ በእግዚአብሔር ፊት ስትቀርቡ፣ በጾም በጸሎት ስትቀርቡ፣ ውስጣችሁ እየታደሰ ውስጣችሁ እየተቀጣጠለ ይሄዳል። አሜን፣ አሜን፣ አሜን። ቀኝ እጃችሁን ከፍ አድርጎ የመጨረሻ ልባርካችሁ በጌታ በኢየሱስ ክርስቶስ ስም በጾም በጸሎት የምትተጉበት ኃይል በእናንተ ላይ ይምጣ ይምጣ ይምጣ በኢየሱስ አንድ ቀን በህይወታችሁ ላይ በሳምንት አንድ ቀን በትንሹ ይሄ ትንሹ ነው። በሳምንት አንድ ቀን በሳምንት አንድ ቀን በህይወታችሁ ላይ ይህን ስታደርጉ ብዙ ነገሮች ይስተካከላሉ። በሳምንት አንድ ቀን መድቡና፣ ይህ ቀን በአምላኬ ፊት ምጾምበት ምጸልይበት። ስለዚህ ውሃ ብቻ እየጠጣችሁ እየጸለያችሁ ስራ ቦታም እየጸለያችሁ የምታገኙበት ክፍተት ላይ የምሳ ሰዓትም መኪና ውስጥ ገብታችሁ ሊሆን ይችላል፣ ወክ እያደረጋችሁ ሊሆን ይችላል። ጹሙ፣ ጸልዩ። እግዚአብሔር አምላክ በሕይወታችሁ ላይ ጸጋውን ኃይሉን ይልካል። መንፈሱን በእናንተ ላይ ይልካል። ኃይሉን በእናንተ ላይ ይልካል። ጉልበት ይሆናችኋል፣ አቅም ይሆናችኋል። ተራራችሁን ሜዳ ያደርጋል። ስለዚህ አንድ ቀን በሕይወታችሁ ላይ መድቡ። የተስማማ እጁን ያሳያል። አንዳንድ ጊዜ ቤታችሁን ለመጾም ለመጸለይ ስትነሱ ዲስትራክት የሚያደርጋችሁ ነገር አለ። ያ ዲስትራክት የሚያደርጋችሁን ነገር ኖ ስትሉ መንፈስ ዓለም ላይ ስጋችሁን የመግዛት ነገራችሁ እየጨመረ እየጨመረ ይሄዳል። አንዱ ስጋን መግዛት ትችላላችሁ ማለት ስትጾሙና ስትጸልዩ ከምግብ እራሳችሁን እምቢ ትላላችሁ። ምክንያቱ ለምንድን ነው መሰላችሁ? የአባቴ ብሩካን ዛሬ የሰማችሁትን ቃል ታሪኩን ሁሉ ብትረሱ ችግር የለም። ኢየሱስ እንዴት አድርጎ ያን ሰው መንፈሱን እንዳስወጣ እሱን ታሪክ ሌላ ቀን ስታነቡም ታገኛላችሁ። አንድ ነገር ብቻ ግን ሳትረሱ ከዚህ ቤት ውጡ፣ መንፈስ ቅዱስ እየተናገረን ያለውን። አገልጋዮች፣ ቢዝነስማኖች፣ እናቶች፣ አባቶች ለልጆቻችሁ ሊሆን ይችላል። ልጆችም ይህንን ቃል እየሰማችሁ እያስተዋላችሁ ያላችሁ በአምላካችሁ ፊት ለመቅረብ በአምላካችሁ ፊት ራሳችሁን አዋርዳችሁ በእግሩ ስር ለመቅረብ የምትጾሙበት የምትጸልዩበትን ቀን በሳምንት አንድ ቀን ሊሆን ይችላል በሕይወታችሁ ላይ አዘጋጁ። ይህ ዘመን አሁን የመጨረሻው ዘመን ላይ ስለሆንን በኃይል እየተሞላ ልንሄድበት የሚገባ ሲዝን ላይ ያለ ነው። አንድ ቀን በሕይወታችሁ ላይ ወስኑና በአምላካችሁ ፊት የምትጾሙበት፣ የምትጸልዩበት በጌታ ፊት የምትተጉበት፣ እግዚአብሔርን ፈልጋችሁ በእግሩ ስር የምትቀርቡበትን ቀን በሕይወታችሁ ላይ ቅጠሩ ነው። በዛ ውስጥ ኃይል በሕይወታችሁ ላይ ይበዛል። በዛ ውስጥ ስጋችሁን መግዛት ትችላላችሁ። በዛ ውስጥ እምነታችሁ ይዳብራል። በዛ ውስጥ የጀመራችሁት ነገር ሁሉ በድል ይቀጥላል።